ካህነ ታቦት ልክ እንደ ኦርቶዶክስ አለኝ የሚል አዲስ ነገር ይዛ ብቅ ትላለች። መቼም በዘመናችን ኦርቶዶክስ ለመምሰል የማይደረግ ጥረት የለም። አብዛኛው የፕሮቴስታንቱ ዓለም ኦርቶዶክስ ለመምሰል ኦርቶዶክሳዊት እውነተኛ አይቱ የሐዋርያት ቤተ ክርስቲያን የምትጠቀምባቸውን ንዋያተ ቅድሳት በመጠቀም ኦርቶዶክሳዊ ለመምሰል ይሞክራሉ። ሰሞኑን ሁላችሁም እንደምታውቁት የኢትዮጵያ የአእምሮ ንብረት ባለስልጣን ለቅድስት ቤተክርስቲያን ነዋያተ ቅድሳት እውቅና ሰጥቷል። ታዲያ ዛሬ ደግሞ የተሰማው ነገር ወይንም የታየው ነገር ይደንቃል። በተለይም በኢትዮጵያ ያለችው ካቶሊክ ቤተ ክርስቲያን ኦርቶዶክስን ለመምሰል የሄደችበት ርቀት እጅግ አስደንቋል፣ እጅግ አስቆጥቷል፣ እጅግም አስገርሟል። ታዲያ ዛሬ ካቶሊካዊት ቤተ ክርስቲያን ታቦትን በኢትዮጵያ ባሉት የካቶሊክ አብያተ እምነት ቤተ መቅደሶች ይዛ በዓላትን ማክበር እችላለሁ በሚል መልኩ ታቦት ይዘው አሳይተውናል። ለዚህም ደግሞ አንድ ጽሑፍ በራሳቸው ዌብሳይት ላይ ጽፈዋል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የ ዩቲዩብ ቻናላችን ቤተሰብ እንድትሆኑ በክርስቶስ ፍቅር እንጠይቃቸዋለን። መንበረታቦት ኢየሱስ ሁሌም በመካከላችን እንደሚገኝ ያሳስበናል ሲል የገለጸው አንድ የካቶሊክ ዌብሳይት ነው። በቤተ ክርስቲያናች ውስጥ በመንበረ ታቦት በቅዱስ ቁርባን አጠገብ የሚበራ የሚያበራ መብራት ኢየሱስ ልን በመካከላችን እንዳለ ያሳስቡናል። ወደ ካቶሊክ ቤተ ክርስቲያኖስ በምንገባበት ጊዜ የቅዱስ ቁርባን ማስቀመጫውን ከመንበረ ታቦት ቅርብ ወይም በጎን ባለው ክፍል እናገኘዋለን። በጎኑ ደግሞ ቀን ከሌሊት የሚያበራ በተለምዶ ቀይ መብራት እናያለን፣ የቅዱስ ቁርባን መብራት ብለን እንጠራዋለን። ለመሆኑ የቅዱስ ቁርባን ማስቀመጫ ተብረናክል ምንድን ነው? ቀዩ ብርሃንስ ለምን ከሌሊት ይበራል ይላሉ። በሙሴ ዘመን ተበርናክል የእስራኤል ሕዝብ አምላካቸውን የሚያገኙበት መገናኛ ድንኳን ሲሆን ተበርናክል ማለት ድንኳን ማለት ነው። በካቶሊክ ቤተ ክርስቲያናችን ተበርናክል ያንን ሙሴ በረጅሙ የበረሃ ጉዞ ወቅት ህዝቡ ከአምላካቸው ጋር ይገናኙ ዘንድ የተከለውን ድንኳን የሚያሳስብ ነው። በዚህ ስፍራ ሰዎች እግዚአብሔርን ያገኙት ነበር። በማናኛውም ጉዳይ ላይ እግዚአብሔርን ማማከር የፈለገ ሰው ወደዚህ መጓናኛ ድንኳን ይሄዳል ይላል፣ ኦሪት ዘጸአት ምዕራፍ 33 ከቁጥር 7 እስከ 11 ሙሴ እግዚአብሔርን ፊት ለፊት የሚያነጋግርበት ጊዜ የደመና አምድ በሩን ይሸፍኗል። በዚህ ጊዜ ሰው ሁሉ እግዚአብሔር እንዳለ ሙሴን እያነጋግረው እንደሆነ ይረዳል። ዛሬ በካቶሊክ ቤተክርስቲያን መገናኛ ድንኳናችን ውስጥ የቅዱስ ቁርባን የምናስቀምጥበት መንበረ ቁርባን ወይንም ታበርናክል ነው። ቅዱስ ቁርባን በመንበረ ቁርባን ወይንም በታበርናክል ውስጥ ይቀመጣል። ካህኑ በመስዋዕተ ቅዳሴ የተባረከውን ቅዱስ ቁርባን ለምዕመናኑ ሲሰጥ የክርስቶስ ሥጋ እያለ ይሰጣል። ምዕመኑ ደግሞ አሜን በማለት ይመልሱለታል። ይህ ማለት አዎ፣ ይህ የተቀደሰ ዳቦ በእውነት የክርስቶስ ሥጋ መሆኑን አምናለው ማለት ነው። ምእመናን ሁሉ ከቆረቡ በኋላ የቀረበውን የተባረከ ብስት ወይንም የክርስቶስ ሥጋ ካህኑ ወስዶ በመንበረ ታቦት አጠገብ በሚገኘው መንበረ ቁርባን ወይንም ታበርናክል ውስጥ ያስቀምጠዋል እንጂ ወደ ሳክሪስቲ ይዞ ሄዶ በቁም ሳጥን ውስጥ በፍጹም አያስቀምጠውም። ካህኑ ይህንን የቀረውን የተባረከ ብስጥ በቆንጆ ታበርናክል ውስጥ የሚያስቀምጠው የሚቀምጠው ይህ ተራ ዳቦ ሳይሆን የክርስቶስ ቅዱስ ሥጋ ስለሆነ ነው። በመንበረ ታቦት በመስዋዕተ ቅዳሴ ጊዜ ውስጥ ይህ ህብስት ወደ ክርስቶስ ሥጋነት የተለወጠው ካህኑን በወከለው በክርስቶስ በራሱ ነው። ይህ ህብስት ወደ ክርስቶስ ሥጋነት የሚለወጠው እንደ እግዚአብሔር ካህን በመንበረታቦት ላይ በሚያደርሰው መስዋዕተ ቅዳሴ ነው በመጀመሪያም የተቀደሰ ህብስት በታበርናክል በማስቀመጥ ልምድ የመጣው በጊዜው በመስዋዕተ ቅዳሴ ሊገኝ ያልቻሉ ሰዎች ለምሳሌ በሽተኞች አካል ጉዳተኞች ባሉበት ቦታ ነው የተባረከውን የክርስቶስ ሥጋ በቤታቸው በመቀበል በቅዳሴው እንዲሳተፉ ለማድረግ ነው በካቶሊክ ቤተ ክርስቲያን ውስጥ የሚገኘው መንበረ ቁርባን ታበርናክል የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን የምናገኝበትና ከሱም ጋር የምንደሰትበት መገናኛ ድንኳናችን ነው። ይህ በታበርናክል ውስጥ ያለው ቅዱስ ቁርባን ክርስቶስ እስከ ዓለም መጨረሻ ድረስ በእኛ መካከል ስለ መኖሩ የሚታይ ተጨባጭ ምልክት ነው። ቅዱስ ቁርባን በቤተ ክርስቲያናችን ካሉ ድንቅ ስጦታዎች ሁሉ ትልቁ ሀብት ነው። በዚህ ምክንያት በቀን ውስጥ ወደ ቤተ ክርስቲያን እየሄዱ በቅዱስ ቁርባን ፊት በመንበርከክ ከክርስቶስ ጋር መገናኘት፣ መወያየት፣ ማናገር፣ መጸለይ፣ እሱን ማመስገን፣ ማወደስ፣ እነሆ ጌታዬ በፊት ቆም ያለው ምራይ ማለት ካቶሊካዊ ልማዳችን ነው። በመንበረ ታቦት አጠገብ የሚበራው መብራት ቅዱስ ቁርባን በመንበረ ቁርባን በታበርናክል ውስጥ መኖሩን ያስታውሰናል። ይህም ብርሃን ስናይ ካቶሊኮች ክርስቶስ በታበርናክል ውስጥ በተቀደሰ ዳቦ መልክ እንደሚገኝ እናውቀዋለን። ስለዚህ በጉልበታችን ዝቅ ብለን ሰግደን በጽሞና ጌታ ሆይ አንተን ሰላም እላለሁ፣ ላንተ እሰግዳለሁ፣ ጌታዬና አምላኬ እያልን እንጸልያለን። በጉልበታችን ዝቅ ብለን መስገዳችን በታበርናክል ውስጥ ያለውን የኢየሱስ ክርስቶስን እናመልከዋለን። እንዲሁም በእግዚአብሔር ፊት ራሳችን ዝቅ ማድረግ በእኛ ትንሽነት እንቀበላለን። እግዚአብሔር ራሱ እናቱ ልጇን ከመሬት እንደምታነሳ እንዲያነሳን ከፍ እንዲያደርገን ለምነዋለን። ለበሽተኞች የሚሄደው ቅዱስ ቁርባን በመንበረ ቁርባን በታበርናክል ውስጥ ተወስዶ ነው። አንድ ካቶሊክ ምእመን ታሞ በቤት ወይም በሆስፒታል ከተኛ ቅዱስ ቁርባን እንዲመጣለት ይጠይቃል። ካህን ወይንም ዲያቆን ቅዱስ ቁርባንም በታበርናክል ውስጥ ወስዶ በትልቅ አክብሮት ወደ በሽተኛው ይዞ ይሄዳል። በዚህ አይነት ቅዱስ ቁርባን በመውሰድ በሽተኛ በቤት ወይም በሆስፒታል ሆኖ በመሥዋዕተ ቅዳሴ ይሳተፋል። ከላይ እንደጠቀስ ነው ለእኛ በካቶሊኮች መንበረ ቁርባን ወይም ታበርናክል ጌታችን ኢየሱስ ክርስቶስ በቅዱስ ቁርባን የምናገኝበት መንገደኝ መገናኛ ድንኳናችን ነው። የመንበረ ታቦት መብራት ደግሞ የመገናኛ ድንኳን ደጃፍ ለመሸፈን ሙሴ ከእግዚአብሔር ጋር እየተነጋገረ እንደሆነ የሚያመለክተው የደመና አምድ አምሳል አሁንም እግዚአብሔር አጠገባችን እንደሆነ በቅርባችን እንዳለ በእኛ ጋር እንደሚረማመድ በመካከላችን እንዳለና እንደሚወደን የሚያሳይ ምልክት ነው ይላል ይህም ምንጭ ካቶሊካዊ እምነታችን ማንነትና ምንነት በካቶሊካዊ ደስታ በክቡር አባ አበራ ማኬቦ ዘማኅበረ ካፑቺን የተዘጋጀ ይላል እንግዲህ ይህንን ጽሑፍ ያገኘነው ውድ የዩቲዩብ ቻናላችን ቤተሰቦች ከአንድ የካቶሊክ ድህረ ገጽ ነው ታቦት የኦርቶዶክሳዊት ቤተ ክርስቲያን መገለጫ ነው። በምስራቅም ሆነ በምዕራብ እንዲሁም ደግሞ በኦሪየንታል ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውጭ ባሉ አለማት ታቦት አይጠቀሙም። እኛ የኢትዮጵያ ኦርቶዶክሳውያን አንድም የሙሴ ጽላት ወይንም ታቦተ ጽዮን ያለባት ምድር ስለሆነች ያንን በማባዛት የጌታችን የኢየሱስ ክርስቶስ ስጋና ደምን በቅዱስ ታቦት ላይ እናከብራለን፣ እናዘጋጃለን፣ ለምእመናን ሕይወት እንዲሆናቸው እንሰጣለን። ሁሉም ታቦት አልፋና ኦሜጋ የሚል ስም ነው ያለው። የክርስቶስ ስም ነው። አብሮ ደግሞ ጥቅስ አለ። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚል በታቦታችን ላይ ተጽፏል። በስሙ ለኢየሱስ፣ በስሙ ለእግዚአብሔር። ታቦቱ ለሚካኤል መታሰቢያነቱ ለቅዱሳን ለመላእክት፣ ለጻድቃን ሊሆን ይችላል። ታቦቱ ግን የእግዚአብሔር ታቦት ነው። ታቦተ ምስዋ ነው። የክርስቶስ ስጋና ደም የሚፈተትበት ነው። ስጋው ደሙን በተራ ጠረጴዛ እንደ ተራ ማዕዳ እና አታቀብልም። ቤተክርስቲያን ሜሮን ቀብታ በስሙ የተጻፈበት። ስለዚህ የምንሰግደው ለስሙ ነው። በታቦት ፊት ስንሰግድ ኢየሱስ ክርስቶስ ለሚለው ስም ነው የምንሰግደው። ለምን? ታቦቱ ራሱ ያዛል። ለላዩ ላይ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ይላል። ኢየሱስ የሚል አልፋ እና ኦሜጋ የሚል ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚል ጣዖት አለ? በፍጹም! እንዴት ይሆናል? ካቶሊካዊት ቤተ ክርስቲያን እንግዲህ አንድ ክፉ የሆነ ትምህርት አላት። ይህም ትምህርቷ ምንድነው? ሰዎች በሚበዙበት ለምሳሌ ፕሮቴስታንት በሚበዛበት አካባቢ ፕሮቴስታንትን መምሰል ወይም ደግሞ ኦርቶዶክስ በሚበዛበት አካባቢ ኦርቶዶክስን መምሰል፣ የአካባቢውን ባህል፣ የአካባቢውን ወግ መምሰል እንጂ የነሱን ቀኖና ዶግማ ቋሚ የሆነ የላቸውም። ይህም ካቶሊክ ቤተ ክርስቲያን ወይም የካቶሊክ አማኞች ከተለያዩ አካባቢዎች እንዳይጠፉ ኢቨን፣ እስልምና በበዛበት ቦታ እንኳን የእስልምና መገለጫ የሆኑ ነገሮችን መጠቀም የሚፈቅድ ሃይማኖት ነው። ይህም ኦርቶዶክሳዊ መምሰል ሊቻል ይችላል፣ ነገር ግን ኦርቶዶክሳዊ መሆን እንደማይቻል ያስገነዝባል። ቅድስት ቤተ ክርስቲያን እንዲሁም ቅዱስ ሲኖዶስ ይህንን ጉዳይ በአግባቡ ተመልክቶ ይህንን የካቶሊክ ቤተ ክርስቲያን በሃይማኖታዊ አስተምህሮ የሌለ ነገር ግን እነሱ ከሚሉት ከታበርናክል ጋር የማይገናኘውን ኦርቶዶክሳዊ ትውፊትና ኦርቶዶክሳዊ እውነት በመንበራቸው ወይም በአብያተ ክርስቲያናቸው ማሳየት ይሄ ፍጹም ክህደት ፍጹም ዝርፊያ ቅሚያ እንደሆነ ሁላችንም ልናውቅ ይገባል። ሀሳብ አስተያየታችሁን በኮመንት መስጫው ላይ ያስቀምጡ። ይህንን ቪዲዮ ለዓለም እንዲደርስ ሁላችሁም ላይክ እያደረጋችሁ ሼር እንድታደርጉ በእግዚአብሔር ስም ጠይቃለን። እግዚአብሔር ይባርካችሁ።